ሰላም የአዲስ ኢንሳይደር ቤተሰቦች እንደምንውላችኋል። ለሰዓቱ መደመጥ ያለበትን ዜና ዛሬ በዝርዝር ወደ እናንተ የምናቀርበው የኤርትራው ተቃዋሚ ብርጌድ ንሓመዱ የአዲስ አበባ ቢሮን ለወታደራዊ ማዕከል ጽህፈት ቤትነት ለመጠቀም እቅድ እንዳለው ስለማስታወቁ ወደ እናንተ የምናደርስ ሲሆን ብርጌድ ንሓመዱ ማናቸው የሚለውን ይህንን ጉዳይ ወደ እናንተ የምናደርስ ነው የሚሆነው። የብርጌድ ንሓመዱ ትጥቅ ትግል ከኢትዮጵያ ጋር ያለውስ ምንድን ነው የሚለውንም ወደ እናንተ የምናደርስ ነው የሚሆነው የኢትዮጵያ ና ኤርትራ ታጣቂዎችን የመደገፍ ልምድ የሚል አንድ ንግግርም ተደምጠዋል። ይህንን በዝርዝር ወደ እናንተ የምናቀርብ ነው የሚሆነው። እዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዝርዝር መረጃው እናልፋለን። የኤርትራው ተቃዋሚ ብርጌድ ንሓመዱ የአዲስ አበባ ቢሮ ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው አስታውቋል። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የተከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግልም ገልጸዋል። የተቃውሞ እንቅስቃሴ በኢትዮጵያ ወታደራዊና ዲፕሎማሲ ማዕከሎች ሊኖሩ እንደሚችሉም አስታውቋል። ብርጌድ ንሓመዱ የሚቀላቀሉ ኤርትራውያን ዋስትና ስለሚያ ገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲም ተናግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የተከፈተውን ጽህፈት ቤት ስራ ያስጀምረው ባለፈው የካቲት አጋማሽ ነበር። የጽሕፈት ቤቱን የምረቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮውን መክፈት ለእንቅስቃሴ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 ለመሆኑ ብርጌድ ንሓመዱ ምንድን ነው የሚለውን ደግሞ እንመልከት። ብርጌድ ንሓመዱ ካለፉት ሶስት ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት የተስፋፋና ትኩረት እየሳበ የመጣው የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያነትም ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለ ለተለያዩ ሀገራት የሚያዘጋጃቸው ክብረ በዓሎችና ዝግጅቶች በማወክም እንደሆነ ይታወቃል። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን፣ ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠማቸው ሀገራትም ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በመሆንና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይም ጉዳት ደርሰዋል። በዚህ ዓይነቱ አመፅ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር አውለዋል። ብርጌድ ንሓመዱ የሀገር ውስጥ አሸባሪ ድርጅት በማለት የሰየመውን የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆንም አስታውቋል። በውጪ ሀገራት የሚገኙት ኤርትራውያን ፌስቲቫሎችን ለማስቆም የተንቀሳቀሱት እውነቶች የመንግስት መሳሪያ በመሆናቸው በውጭ ሀገራት የሚገኙት ኤርትራውያን ፌስቲቫሎችን ለማስቆም የተንቀሳቀሱት እውነቶች የመንግስት መሳሪያ በመሆናቸው እንደሆነ በብርጌድ ንሓመዱ እንቅስቃሴ ከሚጠቀሱት ግለሰቦች አንዱ የሆኑት ኪሮስ አስፋ ለቢቢሲም ተናግረዋል። እነዚህ ፌስቲቫሎች ሽፋን ተደርጎ የሚሰበሰበው የገንዘብ መዋጮ ለስርዓቱ ጉልበት ይሰጡ ስለነበረ ይህ እንቅስቃሴ ተደረገ ሲሉ ኤርትራውያኑ ፌስቲቫሎችን የተቃወሙበት ምክንያትንም ያስረዳሉ። የብርጌድ ንሓመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ከሰላሳ ዓመታት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂ መንግስት ማስወገር ነው። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት ሰላሳ ሁለት ዓመታት አገር አቀፍ ምርጫ ማድርጎ አያውቅም። ኤርትራ ውስጥ ሕግ አውጪ አስፈጻሚና ተርጓም የተባሉት የመንግስት መዋቅሮች በቅጡ ያልተዋቀሩ እንዲሁም የማይሰሩ ሲሆን የሀገሪቱ መንግስትም በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖቶች መሪዎችን ያለ ክስ ለረጅም ዓመታት በማሰር በተባበሩት መንግስታት ድርጅት ተቋማትም ክስ ይቀርብበታል። ሀገሪቱ ዜጎችን ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚያደርጉ መሆኑም ሀገሪቱም በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛም ጉዳይ ነው። የተባበሩት መንግስታት ድርጅት መርማሪ ኮሚሽን የግዳጅ ሰራተኝነትና ባርነት ሲል የሚገልጸው ይህንን ወታደራዊ አገልግሎት በመሸሽ በ በርካታ ኤርትራውያን ሀገራቸውን ጥለው ወጥተዋል። ከጠቅላላው የሀገሪቱ ህዝብ ብዛት 17 በመቶ የሚሆኑት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር ከፍተኛ ጥገኛ ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 ዓ ም ያወጣው መረጃም ያመላክታል። የብርጌድ ንሓመዱ አመራሩ አቶ በየነ የኤርትራ መንግስት መዋቅሮች በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳት ይከሰሳሉ። ይህንን ተከትሎ የተፈጠረው የብርጌድ ንሓመዱ እንቅስቃሴ ዋነኛ ግቡ በኤርትራ ስርነቀል የስርዓት ለውጥ ማካሄድ እንደሆነም አቶ በየነ ያስረዳሉ። ከአስርት ለውጡ በኋላ በብሔራዊ ጉባኤ በማካሄድ ጊዜያዊ የሽግግር ተቋማትን የመመስረት ውጥን መኖሩንም ገልጸዋል። መጀመሪያ ስርዓቱን ከኤርትራ ማስወገድ ነው። ከዚያም በመቀጠል በየደረጃው ወደ ሕግ ሊቀርቡ የሚችሉ የመንግስት አመራሮችን ወደ ህግ ግ ማቅረብ እንዲሁም ምህረት ሊደረግላቸው የሚገቡትንም ምህረት ማድረግ ይቀጥላል ብለዋል። ሀገሪቱን ለማረጋጋትና ለማሸጋገርም በየደረጃው የሚቀርቡ ሰነዶችም አሉ ሲሉም እንቅስቃሴው ግቡን ሲያሳካ ሊያከናውነው ያቀዳቸውንም ተግባራትንም ጠቅሰዋል። የብርጌድ ነሐሙድ እንቅስቃሴ አመራሮች ግባቸው በሰላማዊ ትግል ይሳካል የሚል እምነት የላቸውም። የእንቅስቃሴ ዋነኛ መታገያ ስልት የትጥቅ ትግል እንደሆነ ሁለት የትግሉ አስተባባሪዎች ለቢቢሲ ተናግሯል። ሁለቱ አመራሮች የብርጌድ ነሐሙድ እንቅስቃሴ የትጥቅ ትግል ለመረጡ በምክንያትነት የሚጠቀሱት የኤርትራ መንግስት ከዚህ ቀደም በሰላማዊ ትግል ለውጥ ለማምጣት ሙከራ ባደረጉት ተቃዋሚዎች ላይ ያደረሰው ስቃይና አፈና ነው። አቶ በየነ የኤርትራ መንግስት ለተቃዋሚዎችና ቅሬታ ላላቸው ዜጎች እውቅና አይሰጥም። የተለየ ሐሳብ ያለው ዜጋ እጣ ፈንታው እስር ቤት፣ ጉድጓድ፣ መረሸንና መሰወር ነው። በዘጠናዎቹ በሰላማዊ መንገድ ለመታገል የሞከሩት ዜጎቻችን አሁን ድራሻቸው የለም ሲሉ ያስረዳሉ። ኤርትራውያን ዜጎች በሙሉ በግዳጅ ወታደራዊ ስልጠና እንዲወስዱ መደረጉ እንደ መልካም እድል የሚቆጥሩት አቶ በየነ አብዛኛው ኤርትራዊ ከሳዋ የመጣ ስለሆነ ምናልባት አሁን ስላሉት ዘመናዊ የጦር መሳሪያዎች ካልሆነ በስተቀር አዲስ ወታደራዊ ስልጠና የሚያስፈልገው ዜጋ አይደለም ይላሉ። አቶ በየነ ብርጌድ ንሓመዱ የሚያካሄደው የትጥቅ ትግል በጅማሬ ላይ መሆኑን ይናገራሉ። የብርጌድ ንሓመዱን የዲፕሎማሲ ስራ የሚያስተባብሩት አመራሩ ለእንቅስቃሴው ድጋፍ ለማግኘት ከአሜሪካ ከአውሮፓ ህብ ህብረት ከካናዳና ስዊድን ባለስልጣናት ጋርም ንግግር ማድረጉንም ገልጸዋል። አቶ በየነ የተቃውሞ እንቅስቃሴው የሚያካሂደው የትጥቅ ትግል ከርቀት ሊካሄድ የሚችል መሆኑን በመጥቀስ ይህ ስር ነቀል ለውጥ የሚባለው በሀገራችን አካባቢ እንደሚሆን የታወቀ ነው ሲሉም ትግሉ መሰረቱ የሚያደርግበትንም ቀጠናም ጠቁሟል። የብርጌድ ንሓመዱ ትጥቅ ትግል ከኢትዮጵያ ጋር ያለው ነገር ምንድን ነው የሚለውንም ስንመለከት ቢቢሲ ያነጋገራቸው ሁለት የብርጌድ ንሓመዱ እንቅስቃሴ አስተባባሪዎች ሊያደርጉት ስላሰቡት የትጥቅ ትግል መሰረት የሚሆነው አካባቢ የትኛውም እንደሚሆን በግልጽ ከመናገርም ተቆጥቧል። ከአስተባባሪዎቹ አንዱ የሆኑት አቶ በየነ ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ የማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባ፣ ዘመቻ ካምፔን፣ አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከላት ሊቋቋሙ ይችላሉ የሚል ምላሽም ሰጥተዋል። ብርጌድ ንሓመዱ የትጥቅ ትግል ለመጀመር አባሎቻቸው በመመዝገብና በማደራጀት ላይ እንደሆኑ የሚናገሩት አመራሩ ፍቃድ ሲመጣ ወዲያው ወደተባለበት ወደ ተባለበት ቦታ እንድንሄድ ወታደራዊ ማዕከሉ የሚያዙ መሪዎች እያዘጋጀ እንገኛለንም ብለዋል። ይህ ፍቃድ የሚመጣው ከየትኛው አካል እንደሆነ ግን አላብራሩም። የብርጌድ ንሓመዱን እንቅስቃሴ አመራሮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውንም አቶ በየነም ይናገራሉ። ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናካሄድ ነው። ስለዚህ ወታደራዊ እንቅስቃሴ የሚባለው ለብቻው የሚታይ አይደለም ሲሉ በምንም አይነት መልኩ የእንቅስቃሴ ዋላ ማ ለኢትዮጵያ መንግስት እንዳስረዱም ጠቅሰዋል። አስተባባሪው ከኢትዮጵያ ወታደራዊ አመራሮች ጋር ንግግር ተደርጎ እንደሆነ ለቀረበላቸው ጥያቄ ይህንን ጉዳይ ለመከታተል የተሰየሙ የወታደራዊ ክንፍ አመራሮች መኖራቸውን ገልጠው መቶ በመቶ አለ ወይ የለም ብዬ ልናገር አልችልምም ብለዋል። ብርጌድ ንሓመዱ በኢትዮጵያ እያደረገ ያለው እንቅስቃሴ በሌሎች ሀገራት ካለው የተለየ መሆኑ የሚያነሱት አቶ በየነ ለዚህ ሶስት ምክንያቶችንም ይጠቅሳሉ። አስተባባሪው ኢትዮጵያ በተለይም ከአፍሪካ ህብረት መቀመጫነቷ ጋር አስተያይዞ ያላት የዲፕሎማሲ ማዕከልነት በምክንያትነት የሚጠቅሱት አንዱ ምክንያት ነው። ኢትዮጵያና ኤርትራ በኢኮኖሚና ጸጥታ ቅርበት ያላቸው ተጎራባች ሀገራት መሆናቸው እንዲሁም በሀገሪቱ ውስጥ ከ300 ሺህ በላይ ኤርትራውያን መኖራቸው ብርጌድ ንሓመዱ በተለየ መልኩ እንቅስቃሴ እንዲደረግ በምክንያትነት የጠቀሱት ሌሎኞቹ ምክንያት ናቸው። አቶ በየነ ሶስተኛው ዓላማ በምዕራባውያን ሀገራት የተፈጠረው ትግላችን ወደ ሀገሩ አካባቢ ማንቀሳቀስ ነው። ወደ ጎረቤት ሀገራቱ በማምጣት ለለውጡ እንቅስቃሴዎች ህዝቡ ጠርቶ ሊሰማው በሚችልበት ጎረቤት መፍጠር ነው። በኢትዮጵያ ስንል በአስመራ በመቀሌ ወይንም ሁመራ በተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው ብለዋል። የብርጌድ ንሓመዱ በኢትዮጵያ መገኘት በኤርትራና በአፍሪካ ቀንድ የሚፈጠሩ ለውጦችን በቅርበት ለመከታተል እንደሚጠቅምም ያክላሉ። እንቅስቃሴው በአዲስ አበባ ጽሕፈት ቤት የመክፈት አንድ ምክንያት ይህ መሆኑንም ገልጸዋል። አመራሩ በአዲስ አበባ የሚገኘውን የኤርትራ ኤምባሲ በመተካት በኢትዮጵያ የሚገኙት ኤርትራውያን ስደተኞችም የሚመለከቱ ጉዳዮችን ማከናወን ሌላኛው የቢሮ ተግባር እንደሆነም ተናግረዋል። ይህንን በተመለከተ ከኢትዮጵያ መንግስት አካላት ጋር ንግግር ማድረጉን ያነሱት አቶ በየነ የብርጌድ ንሓመዱ አባል የሆኑት ስደተኞች መለያ ወረቀት አይዲ እንዲሰጣቸው የተመዘገቡበት ቁጥር እንዲኖራቸውና ዋስትናቸው እንዲሟላ ውይይት መካሄዱንም ገልጠዋል። ለእንቅስቃሴው አባላት እንዲሰጥ ንግግር የተደረገበት የመለያ ወረቀት የብርጌድ ንሓመዱ አባል የሆነ ኤርትራዊ ታስሮ ወደ ኤርትራ እንዳይወሰድ የሚ ረዳ እንደሆነም አብራርተዋል። ስለዚህ ማንኛውም ከኤርትራ በስደት የመጣና እየተካሄደ ያለውን ትግል ደግፌ የስደት ሕይወቴን አሳጥራለሁ የሚል ዜጋ መጀመሪያ የብርጌድ ንሓመዱ የአባልነት ካርድ ያገኛል። ከዚያም በኢትዮጵያ ደህንነት ዋስትና እንዲኖረው ይደረጋል ሲሉ ከኢትዮጵያ መንግስት ባለስልጣናት ጋር ተደርገዋል ያሉትንም ንግግርንም ጠቅሰዋል። አቶ በየነ እንደሚያስረዱት የአዲስ አበባ ጽፈት ቤት መከፈት ዓላማ ስደተኞችን በሚመለከቱ ጉዳዮች ላይ ብቻ ያበቃም። አመራሩ ቢሮውን የከፈተው በቀጣይነት ወታደ ወደራዊ ማዕከሎች ሲከፍቱ ደግሞ ማዕከላዊ ጽፈት ቤት ሆኖ ሁሉንም እንዲያዘዝ ነው በማለትም ቢሮ ወደፊት በብርጌድ ንሓመዱ የትጥቅ ትግል የሚኖረን ነው ሚናንም አስረድተዋል። አቶ በየነ የብርጌድ ንሓመዱ የአዲስ አበባ ጽፈት ቤት የተከፈተው የእንቅስቃሴው አመራሮች ለኢትዮጵያ መንግስት ባቀረቡ ጥያቄ መሰረት መሆኑንም ይናገራሉ። በቀጣይም በአፋር ክልል ይህንን አይነት ጽፈት ቤት የመክፈት እቅድ እንዳለም ጠቁሟል። የእንቅስቃሴው አመራሮች ወደ አፋርና ትግራይ ክልሎች መሄዳቸውን የሚናገሩት አቶ በየነ እስከ አሁን የተፈቀደልን ነገር አድርገናልን፣ ብለዋል። በምናደርጋቸው እንቅስቃሴዎች የጸጥታ ችግር እንዳያጋጥመን ካለን የውስጥ የጸጥታ መዋቅር በተጨማሪ የኢትዮጵያ መንግስት ዋስትና ይሰጠናል በማለት ከኢትዮጵያ መንግስት ጋር ያለውን ግንኙነትንም አስረድተዋል። የኢትዮጵያና ኤርትራ ታጣቂዎችን የመደገፍ ልምድ የኢትዮጵያ ኤርትራ ጦርነትን ተከትሎ ለአስርት ዓመታት በጠላትነት የቆዩት አዲስ አበባና አስመራ አንዳቸው የሌላኛውን መንግስት ለመገልበጥ የሚሰሩ ታጣቂዎች ቡድኖች የመደገፍ የቆየ ልምድ አለ አላቸው። ኤርትራ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ አርበኞች ግንቦት ሰባት እንዲሁም የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ ለአመታት አሰልጥና ስትረዳም ቆይታለች። የኢትዮጵያ መንግስትም በተመሳሳይ በተለያዩ ጊዜያት የኤርትራ መንግስትን ለመገልበጥ እቅድ ያላቸውን ተቃዋሚ ድርጅቶችንም አስተናግደዋል። ኤርትራዊው የስነሰብ ፕሮፌሰር አብዱል ቃድር ሳላህ ሙሐመድ እና በናይሮቢ የኦስሎ ኒው ዩኒቨርሲቲ ኮሌጅ የግጭት ጥናት ፕሮፌሰር ሸትልትሮንሻል በ2007 ዓ ትምረት ባሰሙት የባለሙያ ትንተና መጣጠፍ ላይ የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦችን ጥያቄ ይዘው የተነሱ ተቃዋሚ ቡድኖች እንዲመሰረቱ አገዛዝ ማድረጉንም ጽፏል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች የቀይ ባህር አፋር ዴሞክራሲያዊ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉ ታጣቂዎች ቡድኖች ናቸው። ከ10 ዓመት በፊት በወጣው ጽሑፍ ላይ የቀይ ባህር አፋር ዴሞክራሲያዊ ድርጅት 15 ሺህ ተዋጊዎች እንዳሉት ጠቅሷል። ይህ ታጣቂዎች ቡድን አሁንም ድረስ መሰረቱን በአፋር ክልል አድርጎ ይንቀሳቀሳል። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቃዋሚ ድርጅትም በተመሳሳይ በአፋር ክልል ውስጥ እንቅስቃሴዎች ያደርጋል። የኤርትራ ወጣቶች አንድነት ለብሔራዊ ደህንነት ስምረት የተባለው ተቃዋሚ ድርጅት ደግሞ በአዲስ አበባ ጽህፈት ቤትም ነበረው። የኤርትራ ተቃዋሚ ድርጅቶችም የኢትዮጵያ እንቅስቃሴ በተመለከተ ከሚጠቀሱት እውነቶች አንዱ በ2003 ዓ ም በሐዋሳ ከተማ የተካሄደው ኮንፈረንስ ነው። ለአስር ቀናት የተካሄደው ይህ ኮንፈረንስ በተለያዩ ሀገራት የሚ ከሚገኙት ከአምስት መቶ በላይ የፖለቲካ ድርጅቶች፣ የሲቪል ማህበረሰብ ድርጅቶችና የወጣቶች ተወካዮች የተሳተፉበትም ነው። የኤርትራ ዲያስፖራ ማህበረሰብ የተቃውሞ እንቅስቃሴዎች በተመለከተ በ2015 ዓ ም የታተመ አንድ ጥናት በሐዋሳ ኮንፈረንስ ላይ 21 የፖለቲካ ድርጅቶች መሳተፋቸውንም አስብረዋል። በጃፓን ቶኪዮ ከተማ የሚገኘው የኢትዮጵያ ኤምባሲ በወቅቱ በድረገጹ ባወጣው ጽሑፍ ደግሞ ከሰላሳ በላይ የፖለቲካ ፓርቲዎች በኮንፈረንሱ ላይ መሳተፋቸውንም ገልጠዋል። የኤርትራ አምባገነን መንግስት ለመገልበጥ የሚያስችል አብይ ስልትን ለማጽደቅ በተካሄደው በዚህ ኮንፈረንስ ላይ በወቅቱ የኢትዮጵያ ህዝቦች አብዮታዊ ግንባር ኢህአዲግ ጽህፈት ቤት ኃላፊ የነበሩት አምባሳደር ሬድዋን ሁሴን እንደተገኙ የኤምባሲው ጽህፈት ቤት ያስረዳል። አምባሳደር ሬድዋን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል የሚል እምነት እንዳላቸውም እንደገለጹ በጽሁፉ ላይ ሰፍሯል። የኤምባሲው ጽሁፍ የኢትዮጵያ ህዝብና መንግስት በኤርትራ ሰላምና ዴሞክራሲያዊ ለማምጣት ለሚ የሚደረገው ትግል ድጋፍ እንደሚያደርግም ቃል ገብቷል ሲል የአምባሳደር ሬድ ዋንን ንግግር ጠቅሰዋል። ለሐዋሳው ኮንፈረንስ ዝግጅት ለማድረግ በአዲስ አበባና በቢሾፍቱ ከተሞች በተካሄደው ስብሰባዎች ላይም የተሳተፈው ጋዜጠኛ ካሊድ አብዱላ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ እንዲሁም እንደ አዲግራትና ሽረ ባሉ የትግራይ ክልል ከተሞች ጽህፈት ቤቶች እንደነበራቸውም ያስታውሳል። በአሁኑ ወቅት ሲዊድን የሚገኘው ጋዜጠኛው ጽህፈት ቤታቸው እንዲያስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበር። በተለይ ደግሞ መሳሪያ ተጠንግበው የሚታገሉትን ይረዷቸው ነበር፣ ሲልም ለቢቢሲ ተናግረዋል። የኤርትራ ተቃዋሚ ድርጅቶች ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበረው ባላቸው እንቅስቃሴና የሰው ብዛት ተሰርቶ እንደነበር የሚያስረዳው ካሊድ በዚህ ምክንያት በአፋርና የኩናማ ብሔረሰቦች ታጣቂዎች ከሌሎች ድርጅቶች የበለጠ ድጋፍ ያገኙ እንደነበረም ይገልጣል። አፋሮችና ኩናማዎች በብዛት ሰራዊት ስለነበራቸው እነሱ የበለጠ ይረዱ ነበር። ይህ ደግሞ በብሔራቸው ምክንያት እንደሆነ ተደርጎ ኢህአዲግ የብሔር አቀንቃኝ ስለሆነ እነሱን የበለጠ እየደገፋቸው ነው የሚል ክስ ከሌላው አካል ይቀርብ ነበር ሲልም በወቅቱ የነበረውን ሁኔታ ያስታውሳሉ። ከዚህም ባሻገር በአጠቃላይ ከኢትዮጵያ መንግስት ድጋፍ ማግኘት በተመለከተ በተቃዋሚ ድርጅትና እንቅስቃሴዎች መካከል ክርክሮችና አለመግባባቶችም ነበሩ። ውድ አዲስ ኢንሳይደር ቤተሰቦች፣ በሌሎች መረጃዎች እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ እየተመኘን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ ተመኘን።